ይህም ብዙን ይጫዋሰቱኝ፣ እኔ ዝም ውሽዬ። ተቀየረች ተቀየረች የምትሉት ለምን አልቀየርም? እንዴት አልቀየርም? ኦፍኮርስ እቀየራለሁ። ጋይስ ሰው እኮ ካለበት ከበፊት ማንነቱ ይቀየራል። እንዴት ይቀየራል? አንደኛ ሰው ይቀይረዋል። ሰው ይቀይረዋል። እኔ አሁን ኦፍኮርስ ተቀየር ያለው በጣም ነው የተቀየርኩ። ለራሴ ራሱ ይታወቀኛል መቀየሬ ለራሴ የራሴ የሆነ መጥፎ ሰው ሆንክ ያህል ይሰማኛል። ያንን ነገር ደግሞ አንድ ነገር አተነጉድ ያንሳይን ገብቼ ወደ ፈጣሪ እመለሳለሁኝ። ከፈጣሪ ጋር ሳወራ ሁሉንም ነገር እረሳለሁ። ያኔ ምድራዊ ሰው ቢሰድበኝ ቢሰድበኝ አይ ዶንት ኬር አባውት። ያ ማለት ደግሞ አናቴ እስክትወጡ እጠብቃለሁ ማለት አይደለም የምል ስመት ባሽሙር አድርጌ ጽፊያን አንብቤ ተዘጋጅቼ ነው በመልስ መጥም እመጣላችሁ። ማለት የምር ቤት ከማንም ጋር ልሰዳደብም ደግሞ እኔ ታላቅ አከብራለሁ። እውነት ለመናገር ከአሁን በኋላ የምጣለው ከኩያዬ ጋር ብቻ ነው። ኩያዬ የሆነ ሰው ከተናገረ ልክ ልኩን ነው የምነግረው። ኩያዬ ግን ሌሎቹን አከብራሉ። ታላላቆች በእድሜ የሚበልጡኝን እኔ አልናገርም፣ ነውር ነው። እኛ ሀገር እንደዛ ነው ያስተማሉ፣ ታላላቃችሁን አክብሩ ይላሉ። ስለዚ እኔ አከብራለ ለሰብ ስለሰብ ቀድቴ ልልበሰብ በአረንጓዴ ጽፌ በቀይ ልሰርቶ ኦፍኮርስ እኔ ይለወጣሉ። ግን እውነት ቁም ነገር ልንገራችሁ ለምን አልለወጥም? ውሹ ከበፊት ማንነቷ ተለውጣለች። አሁን ተለውጫለሁ፣ የእውነት መልስ ነው። ያው ከበፊት ማንነቴ እግዚአብሔር የፈጠረኝ አምላክ ክብር ምስጋና ይግባ፣ ተቀይሬያለሁ። አንደኛ አይዲያዋን ስታገኝ ተቀየረች። አሁን ተቀይሬያለሁ፣ ዘጠና ዘጠኝ ፐርሰንት ተቀይሬያለሁ። አይዲ ለመያዝ ከፈጣሪ በታች የኢትዮጵያና የኤርትራ ህዝብ ውሎ ይግባ፣ እግዚአብሔር ያክብራቸው፣ በለኔ በሰጡኝ በእጥፉ ይስጣቸው። እድሜ ለእነሱ ተቀይሬያለሁ። እድሜ ለእናንተ ማለት ነው ተቀይሬያለሁ። አንደኛ መንጃ ፍቃዴ ተማርኩኝ፣ ሁለተኛ ነርስ አሲስታንት ተማርኩ፣ ሶስተኛ ሀገር ገብቼ መጣሁ፣ አራተኛ የራሴን ስራ ጀመርኩ፣ ብታንስ አምስተኛ ዩኒቨርሲቲ ተመዘገብኩኝ። እና የተቀየርኩት ከየቱ ጋር ወደ የቱ ጋር እንደሆነ ልንገራችሁ። ከዛ በፊት እየኖርኩ አልነበረም። አለልም እየኖርኩኝ ነው፣ ወረቀት ስላሌለኝ ልጅን ሄጄ ስለማላይ ብቻ ግን፣ አይምሮ ትክክል አልነበረም። ያ ደግሞ ፈጣሪ ክብር ምስጋና የሚውሰድ ሁለተኛ የኢማራት መንግስት የምህረትን አዋጅ ያመጣ፣ ሶስተኛ የኢትዮጵያና የኤርትራ ህዝብ ውሎ ይግባ አይጉደል ቤቱ ከዛ እንዴት አልቀየር ታዲያ? ይሄ ሁሉ መንገድ ተከፋፍቶልኝ። እግዚአብሔር እኮ ከላይ ወርዶ ሰውን አይረዳም፣ ሰው ነው ለሰው የሚሰጠው። እናንተን ለእኔ ሰጠኝ፣ ተቀየርኩኝ። ከዛ በፊትም እየኖርኩ ነበር፣ እግዚአብሔር ይመስገን የምበለው አላጣሁም። ወጥቼ እርዱኝ፣ ርቦኛል አላልኩኝም። እግዚአብሔር እጅና ግሬን ይባርኩም ግን አሁን ላይ ተቀይረሻል? አዎ ተቀይሬያለሁ። አምና በዚህ ሰዓት ምን ነበር የምሰራው? ቲክቶክ ላይ ቁጭ ብዬ ነበር። በጌም ብር ብቻ ነበር ምኖሩ፣ ጌም ብቻ እና ፓርታይም ካገኘው አልፎ አልፎ ስራ፣ ዱባይ ላይ የለም። አምና እንደዛ ነበር የምኖር። ዘንድሮ ግን እግዚአብሔር እየተመሰገነ ይሁን። አሁን በቅርቡ ደግሞ የምከፍተው ነገር አለ። በቅርቡ ከሳምንት በኋላ የማስመረቀው ነገር አለ። አምናም ካች አምናም ለአስር ዓመታት ሚዲያ ላይ ኖሬ የሚዲያ ብር አልበላሁም። ሚዲያ ላይ ለአስር ዓመታት እኔ በአንድ ዓመት ውስጥ ሰውን ቢሰጠኝ ጊፍትን ቢሰጠኝ ምንም ቢሰጠኝ ልቅምቅምቅምቅምቅም አድርጌ ተቀየርኩኝ አይደል ጎበዝ አይደለም በዚህ ልትኮሩብኝ ነው እንጂ የሚገባችሁ በዚህ በእኔ መናደድ የለባችሁም ስለተቀየርኩኝ እኔ ሳልበላ አድሬ ጾሜን አድሬ አጠራቅሜ ጾሜንም አላደርኩም ለምን ዋሻ አጠራቅሜ ራሴን ቀየርኩ እሺ አምናም ቲክቶክ ላይ ነበረ ቁጭ ብዬ ሀያ አራት ሰዓት ምለምነው። ይህም እየተጫወትኩም ቢሆን ሀያ አራት ሰዓት ቁጭ ብዬ ዘንድሮን ቁጭ ልበል። እሱ ነው። ከሱ በታች እናንተ ረድታችሁኛል፣ ይህንም በፍጹም አልከድም። እግዚአብሔር ባጎደላችሁት ይሙላ። ግን ያ ማለት ነው፣ ትናንትና ጌም ላይ እየለመንኩኝ፣ ዛሬም ጌም ላይ ነገም ላይቭ ላይ፣ ወይ ቲክቶክ ላይፍ፣ ወይ ዩቱብ ላይቭ፣ ወይ ያን እየመጣሁኝ ጊፍት ስጡኝ። ጌም እየተጫወትኩ ሰው እያማው ፑሽ አርጉ፣ ሂጅበት ይሉኛል ኮመንታተሮች። እኔ ሰው ቦጭ ካለው ጊፍት ይሰጠኛል። በዛ ደግሞ አይደለም። ያ ነው አልተለወጠም የሚባለው ሰው እንደዛ አይነሰውም አይደለ ያን ሰው ልነካ ሳይሆን እንድትረዱኝ። ነገ ተነገ ወዲያ እዚህ ጋ አይደላችሁም፣ ፖሽላችኋል። እና ልላችሁ የፈለኩት ራሴ ላይ የሰራ ኦፍኮርስ፣ ተቀየርኩኝ። የትናንትናዋ ውሹ አይደለሁም ዛሬ እኔ የዛሬዋ ውሹ። ከዓለም ላይ ቲክቶክ ቢጠፋ ውሽ እያለች የራሴን ነገር ገንብቻለሁ ሰርቼ በስትክክል። አንዳንድ ሰው ግን አለ ስለ ሰው ዴሊ የሚያወራ በሰው ስጋ የሚኖር ማለት ነው ዴሊ ዴሊ አንዴ ወደ ላይ ሰውን ያወጣሉ። አንዴ ሰው በተፈጥሮ እንዲህ ነው፣ አንዴ ሰውን ወደ ላይ ያወጣል፣ አንዴ ያስወድቃል። ግን ክርስቶስና መድህን ያለመያዘው በተአምር አይወድቅም አንድ ሰው ስላወራ ምናምን አ የእግዚአብሔር ስራው ተአምር ነው። ተአምሩን ግን በእኔ ላይ ማየት ትችላላችሁ። እኔ ዛሬ እናንተ የሚመስላችሁ ቲክቶክ ላይ ብቻ ህይወቴን የቀየረ አይደለም። ፈጣሪ በእኔ ህይወት ተአምር የሰራ ገና የዘጠኝ ዓመት ልጅ እያለሁ ከመሬት አንስቶኝ ነው እንደ ሰራኝ እንደ ሰራኝ ማንም ሰው ባሌለኝ ሰዓት አሳድጎ ምን አርጎ ፈጣሪ በእኔ ላይ ተአምር ነው የሰሩ። ድሮ እኔን የሚያቀኝ ሰው ካለ አሳላ ላይ ዛሬ ሲያዩ በጣም ነው የሚያረቅሱት በጣም። ክርስቶስን ለምን ላረቅስ ነው ደግሞ? ስቶፑሽ እንዳታረቅሺ መቤቴ መታሻሉ እንዳታረቅሺ በቅዱስ ገብርኤል ይዤሻለው እንዳታረቅሺ ዋጫት እኔ ሲጀመር ሳወራ እንቧዬ ይቀድማል። ለዛ ነው ውሽዬ ፈሪ ናት ውሽዬ እውነት የላትም ብሎ እውነቴ ብዙ ጊዜ የሚደባበቀው እና እንደዛ ነው ላችዋለሁ። እኔ ጀግና ስለሆንኩ ነው እዚህ የደረስኩት። ነገር እኔ እኔ በነገር በወሬ በምን በምን በአነጋገር ውሽዬ እንደሆነች ውሽዬ እንደሆነች ብሎ ሰው ሊያስወድቀኝ፣ እመቤቴን አልወድቅም፣ ክርስቶስን አልወድቅም። እኔ እንዳልወድቅ አድርጎ ብረት አድርጎ ነው የሰራኝ አምላኬ። ከልጅነቴ ከሰባት ዓመት ጀምሮ ማለት ነው ዝናብ ላይ ሲፈራረቅ ምን ሲል ሁሉንም ባይ ስቴፕ ስቴፕ ባይ ስቴፕ ያ ችግሮች ተፈራርቀው ተፈራርቀው ተፈራርቀው ብረት አደረግን እኔ አሁን ችግር ለእኔ ብርቅ አይደለም ለእኔ ችግር ብርቅ አይደለም እንደውም እጠነክራለሁ እኔ አሁን ላይ በጣም ደስተኛ ነኝ ከሀቢብ ጋር ስታዩኝ ማለት ነው እኔ በሰዓቱ ደስተኛ ነበርኩኝ ለምን ድሮ ያላረኩት ነገር ነበረ። ድሮ ያላረኩትን ነገር እያረኩ ነው። አይምሮዬ የህፃን አይምሮ ነው። እውነቴን ነው የምላችሁ። የሆነ ድሮ ያላረኩትን ነገር ማየት ስለምፈልግ ነው። ብሳሳትም ከስተት ለመማር እያንዳንዷን ነገሮች ከስተት መማር እፈልጋለሁ። መሳሳት ራሱ ራሱ ጀግንነት ነው። እኔ መሳሳቴን አልጥለም። የሆነ ነገር ላይ ከተሳሳትኩኝ ያ ነገር ስተት ነው ለካ የምለው ተሳስቼ ሳይሆን እና አንድ ነገር ባደርግ ብሳሳት፣ ብወድቅ እንኳን ዛሬ ብወድቅ እኔ መውደቅን አልፈራም። ለምን ደግሜ ከወደቁ እንዴት ወድቀው እንደሚነሱ ለምጄዋለሁ። ስለዛ አንዳንድ ሰዎች በእኔ ላይ እኔን ስራችሁ አድርጋችሁ ኦፍኮርስ ይሄ የስራው ባህሪ ነው፣ ወይም ደግሞ የስራው ባህሪ ነው። አይ ነው አቃሉ የስራው ባህሪ ነው። አንዳንዴ ሰውን ማሞገስ፣ አንዳንዴ ሰውን መንቀፍ። ግን እኔን ታርጌት አድርጋችሁ እኔን ለማስወደቅ ከሆነ እሱ ያነሳውን ማን ያስወድቃል? እናንተ ይህን ሰማይ አሁን ልናደው ብትሉ ትችላላችሁ? አትችሉ። እግዚአብሔር ፈጣሪ ብሎ የሰራውን ነገር እኔ ማታይን እንደሚያሳምረው እርግጠኛ ነበርኩኝ። ትናንትና ጎዳና ላይ አድሬ እንደዛ ያሁሉን ችግር ሲፈራረቅብኝ ነገ እንደሚያምር አውቅ ነበረ። አሁን እኔ ብማር መንብል መንብል መንብል ህይወቴን እያስተካከልኩ ነው። ድሮ የምመኛቸውን ህይወቶች እያንዳንዷን እግዚአብሔር በእኔ ላይ ተአምር እንደሚሰራ ዘም ብላችሁ አሁን እኔ መማር ራሱ ለእኔ ለእኔ እኔ ኖሩኝ ሀብታሙኝ መኪና መግዛት ምናምን አልነበረም። ህይወት ምኞቴ ኖሮኝ አንድ ቀን ኖሮ መማር መማር በጣም መመኝ ነበረ። ተሳካል እየተማርኩ ያገምተነ ጎዳና አማራለሁ እኔን ለማስወደቅ ምናምን ጅንጃን ከጅቡቲ እያለ እኔ አልፍ ያለ ያንን መንገድ እግዚአብሔር በእሳት ተፈትኜ ብረቶኛለሁ። እኔ ወጥቼ እንደ ሰው መሰዳደብ እችላለሁ፣ እችልበት አለብ እኔ እኮ የጎዳና ልጅ ነኝ። ከዛም በላይ ማውራት እችላለሁ። ግን ከአፍስ ምላስ እንትን ሲል አይምሮ ይለካል። እኔ ደግሞ ፈጣሪዬ ያንን ነገር አልትን አላለኝም እኔ ጨዋኔ ልል ሳይሆን እግዚአብሔር በእኔ ላይ ተአምር የሰራው ለሌሎች መማሪያ እንዲሆን ነው አይደለ? በእኔ ብሄውት ላይ ተአምር እየሰራ ያለው ስለዛ፣ እኔ ደግሞ የእግዚአብሔርን አይን ማጥፋት ወይም የእግዚአብሔርን ማስቀየም አልፈልግም። እውነቴን ነው የምላችሁ። ክርስቶስን እኔ ወላ ቀዳሚ ንስሐ ልገባ ነው እስከዛሬ ራሱ ሰው ለመውቱ ልናገር እኔ እቺ አይደለሁም። እቺ የምታዩት ውሻ ራሱ አይደለሁም እኔ እኔ በፊት ገና ለገና ትንሽ ሰው ሲናገርኝ እንትን የምልኝ፣ አሁን እንኳን ወጥቼ እከሌ እንዲያለኝ እከሌን እንዲንበል ምናምን አይምችል። ስለዛ ልላችሁ የፈለኩት ነገር አድርሱልኝ፣ የምምላችሁ ነገር ጠላቴ ሆይ ብዙ ትለፋለቅ እኔ ልታስወብቀኝ ግን አደርስብኝ ምክንያቱም እኔ እግዚአብሔር ላያስወድቀኝ እኔ ላይ ተአምር ሰርቶ ጠላትን ሊያሳፍር ከፍ አድርጎኛል። አምና፣ ካቻምና ከአስር ዓመት በፊት በላይቭ ሰው እያማ የሚኖር ሰው ዛሬ ምንደዛ ከሆነ ያ ሰው እግዚአብሔር እየፈተነክ ነው ማለት ነው። ንስሐ ግባና ወይ ግቢና። ወደ አምላካችሁ ተመለሱ። እኔ ግን አምና እዚአብሔር አንጥቶኝ እዚህ ላይፍ ላይ ዘንድሮ ህይወቴን ከቀየረው ጻዲቆኜ ሳይሆን ፈጣሪ የምርም እኔን እያየኝ ነው ማለት ነው። ስለዛ እኔ ላይ ከምትሰሩ ሂዱና በሃይማኖታችሁ ሰልዩ። ታረቀን አምላኬ በሉ። ለምንድነ ሆነ በአምሳ ዓመቴ ላይፍ ላይ መጥቼ እንዲምሆኑ የሰው ስጋ ምቦጭ ቆ ብላችሁ ንስሃግቡ የምር በየሃይማኖታችሁ ዚ ላይፍ ሾርት ደግሞ ፈጣሪ አሁን ሁሉ ነገር ፊት ለፊት ሆኗል። በእንትን ሰልችቶታል ፈጣሪ ለነገ ብሎ አጽያታችሁን ማስቀመጥ። ስለዚያ ወደ ፈጣሪያችሁ ተመለሱ። ከኔ እኔ ወረድ ረጁዬ ምን ላይ ነሽ? ወይ ማለቴ ዘንድሮ ምን ውስጥ ነው የገባው ታምላኬ? እኔ እኮ ድሮ ማንም አይናገረኝም ሰው ሲሰራ ሲሰራና ሲለወጥ ለካ ሰው ሰው ላይ ይነሳል እንዴ! ስም እኔም ባይ እንጨርሻለሁ አምናናካችን ምናምን ውይ ሽዬ አይዲስ አይኖረት አይዲስ አይኖረኝ ማ ምን እናገራለሁ? ምን እናገራለሁ? ሁለቴ ፖሊስ ይዞይ ሶስተኛ ላይ የተፋኝ እኮ ነኝ ምር ሁለቴ ተይዤ ሁለቴም እንዴ፣ ሁለቴ ከሞሮኮች ጋር ሁለቴ ተይዣለሁ ሁለቴም ግን ሁለቴም ነው እኮ ለቀቁ ነው። አንዴ ሁለቴም የመጀመሪያ ጊዜ ፖሊሱ ላይ እግር ወደ እኔ ሀገሬ የምሄድ አልፈልግም ብዬ የለኝም ብዬሽ፣ ሁለት መቶ ብር ሰጥቶኝ ታክሲ ይዘሽ ወደ ቤትሽ እያለኝ ለቀቀኝ። አባቴም ለቀቀኝ። ከሞሮኮች ጋር ተይዤ ሞሮኮች ቤት አልነበር የምሰራው እነሱ ደግሞ ያንን ነገር ይጠቀሙ ይና ታቂ ስሙን አልጠራቸው በዛ የተነሳ አንደኛውስ አንደኛውንም እንዲሁ በር ነው የተሰበረብን። ያን ቀንማ በኢየሱስ ስሙ፣ ወይኔ እንዴት እንደፈራሁኝ። በቀዳዳ እያለየ ናቸው እንዴት ሲያስፈሩ። ያን ቀን እነ ሞሮኮች ቤት ነው ቤት ነው የተሰበረብን። በጡቋማ ማለት እንደዛን ቀን እንዲተንቀጥቅጫ ያላቅ እነሱን ጥርግርግ አድርገው ሲሄዱ እኔን ከሊሽ ብልቤት ብለው ትተውኝ ሄዱ።